ሰላም ሰላም ጠና ስጥልኝ ክቡራትና ክቡራን ዩቲብ ቻናል ቤተሰቦች፣ ባል አብሮ ከሚኖራት ሚስቱ የተወለደ ልጅ የኔ ልጅ አይደለም በሚል ጥርጣሬ አድሮበት በፍርድ ቤት በዴኔ ምርመራ ተረጋግጦ ልጁ የኔ አለመሆኑ ውሳኔ ይሰጥልኝ በሚል በሚስቱ ላይ ክስ ቢያቀርብ፣ ሚስት ደግሞ እምቢተኛ ብትሆን ፍቃደኛ ሳትሆን ብትቀር ለማስመርመር ፍርድ ቤቶች ምን አይነት ውሳኔ ይሰጣሉ የሚስት ሚስት እምቢተኛ የሆነችው ፍቃደኛ ሳትሆን የቀረችው ልጁ የባሏ ባይሆን ነው ፈርታ ነው በሚል ውሳኔ ይሰጣሉ ወይስ በምን አግባብ ይስተናግዳል የሚለውን ከወረዳ ፍርድ ቤት ጀምሮ የከፍተኛ ፍርድ ቤትን አልፎ የክልሉን ጠቅላይ ፍርድ ቤት አልፎ የፌዴራል ሰበር ችሎትን አልፎ እስከ ፌዴሬሽን ምክር ቤት የህገ መንግሥት አጣሪ ጉባኤ ድረስ የደረሰ የባልና የሚስት ክርክርን ልጅን በልጅ ምክንያት በዲኤኔ ምርመራ ምክንያት የደረሰ ክርክርን ነው። ለእናንተ የተሰጠ ውሳኔ ፋይናሊ ምን ይመስላል የሚለውን ለዛሬ የማቀርብላችሁ፣ ይህ መነጋገሪያ የሆነ ጠቃሚ የሆነ ውሳኔና የህግ መረጃ እንዳያመልጣችሁ እጋብዛችኋለሁ። እንግዲህ ጉዳዩ የተጀመረው በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ ፍርድ ቤት ባል በሚስቱ ላይ ባቀረበው ክስ ነው። ባል በሚስቱ ላይ ባቀረበው ክስ እንግዲህ ልጁ ጌኒ አይደለም የተወለደው ልጅ ስለዚህ ዲኤንኤ ምርመራ ተደርጎ የኔ አለመሆኑ ተረጋግጦ የኔ ልጅ አለመሆኑ ውሳኔ ይሰጥልኝ በሚል በሚስት ላይ ክስ ያቀርባል። ሚስትም በሰጠችው መልስ እንግዲህ ከዚህ በፊት ከባሌ ጋር ፍቺ ስናከናውን የንብረት ክርክር ስናደርግ በትዳር ውስጥ እስከወለድኩት ድረስ ባሌ እሱ ስለነበረ ይሄ ልጅ ሲወለድ ልጁም የእሱ ልጅ መሆኑ የሕግ ግምት ይወሰዳል። ዳግመኛ ይህን ክስ ለማቅረብና ይህ ጉዳይ ዳግመኛ ሊታይ የሚችልበት አግባብ የለም፣ እንደዚሁም ልጅን ለማስመርመርም ፍቃደኛ አይደለሁም በሚል መልሷን ትሰጣለች። የወረዳው ፍርድ ቤትም የባልና የሚስቱን ክርክር ከሰማ በኋላ እንግዲህ ይህን ልጁ የተጠሪ ነው ወይስ አይደለም የባል ነው ወይስ አይደለም የሚለው ፍሬ ነገር የሚረጋገጠው ይህን ልጅ ለማስመርመር ፍቃደኛ ስትሆን ነው። ሚስት እሷ ደግሞ ለማስመርመር ፍቃደኛ አይደለችም። በመሆኑ በዚህ ጉዳይ ላይ የህግ ግምት በመውሰድ ሕፃኑ እንግዲህ የባል ልጅ አይደለም በማለት ይወስናል። ጉዳዩን ሚስት እንግዲህ ቅር ተሰኝና ይግባይ ትላለች ለደቡብ ወሎ ዞን ከፍተኛ ፍርድ ቤት። የደቡብ ወሎ ዞን ከፍተኛ ፍርድ ቤትም የባልና የሚስቱን ክርክር ከሰማ በኋላ ሕፃኑን እንዲያስመረምሩ ብዙ ቀጠሮ ቢሰጣትም ሚስት ለማስመርመር ፍቃደኛ ባለመሆኗ ፍርድ ቤቱ በሕግ በተቀመጠው አግባብ ውሳኔ መስጠቱ ትክክል ነው በሚል የወረዳውን ፍርድ ቤት ውሳኔ ያጸናል። ጉዳዩን ሚስት በዚህ አልቆመችም። ለክልሉ ጠቅላይ ፍርድ ቤትና ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ታቀርባለች። የፌዴራል ጠቅላይ ፍርድ ቤት እንደዚሁም ሰበር ሰሚ ችሎቱ የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም በየስር ፍርድ ቤቶች ሁለቱ ፍርድ ቤቶች የሰጡት ውሳኔ የፈጸሙት የሕግ ስተት የለም በሚል መዝገቡን ይዘጋባታል። እንግዲህ በዚህም አልቆመችም ሚስት ወደ ፌዴሬሽን ምክር ቤት የሕገ መንግስት አጣሪው ጉባኤ አቤቱታዋን ታቀርባለች። ምንድን ነው ያለችው? እንግዲህ የፍርድ ቤቶቹ የሰጡት ውሳኔ በሕገ መንግስቱ ጥበቃ የተደረገለትን የህፃናት መብት እንዲሁም ኢትዮጵያ ያጸደቀቻቸውን ዓለም አቀፍ የሴቶችና ህፃናት መብት ስምምነቶችን በግልጽ የሚጥስ በመሆኑ የሕገ መንግሥት ትርጉም ስለሚያስፈልገው ጉዳዩ ይታይልኝ በሚል አቤቱታዋን ታቀርባለች። እንግዲህ የፌዴሬሽን ምክር ቤት በዚህ ጉዳይ ላይ ውሳኔ ሰጥቷል። አንደኛ ምንድን ነው ያለው ባል የኔ ልጅ አይደለም በሚል ልጁን የመካድ ክስ ማቅረብ የሚኖርበት የልጁን መወለድ ካወቀበት ወይም ማወቅ ከሚገባው ቀን ጀምሮ በአንድ መቶ ሰማንያ ቀናት ውስጥ መሆን ነበረበት። በተያዘው ጉዳይ ግን አባት በዚህ ክስ ያቀረበው ልጁ ከተወለደ ከአንድ ዓመት በኋላ የባልና የሚስቱ ጋብቻ በፍቺ ሲፈርስ ያ ይሄ ባል የእኔ ልጅ አይደለም በማለት ተከራክሯል። የግራ ቀኙ ፍቺ በፍርድ ቤት ከተወሰነ በኋላም የልጁን ቀለብ ሲከፍል ቆይቶ ነበረ። አዲስ ክፍስ የከፈተውም ከዚህ በኋላ መሆኑ መዝገቡ ያስረዳል። እንግዲህ በሕግ በተደነገገው መሰረት ደግሞ የክስ የመካድ ክስ የማቅረቢያ ጊዜ በጠባቡ መታየት ያለበት ጉዳይ ነው። ተከራካሪ ወገኖችን ባያነሱት በፍርድ ቤቶች የእርጋን ጊዜውን በራሳቸው ሊመረምሩት ይገባል። በመሆኑም እንግዲህ የመካድ ክስ በማስረጃ ለማረጋገጥ ህፃኑ እንግዲህ የዘረመል ምርመራው ዲ ኤን ኤ ምርመራ እንዲያደርግ ትእዛዝ ተሰጥቶ ነበረ። ነገር ግን ሚስት የልጁን የዘረመል ምርመራው ዲ ኤን ኤ ለማድረግ ፈቃደኛ አልሆነችም። ፍርድ ቤቶችም ይህን መሰረት በማድረግ ብቻ ውሳኔ ሰጥተዋል። እንግዲህ ህፃናት እንደየዕድሜ መጠናቸው ሊሰጣቸው የሚገቡ ጠቃሚ ሕክምናዎች ቢኖሩ ለሌላ ዓላማ የሚውሉ ለምሳሌ፣ በተያዘው ጉዳይ ለፍርድ ቤት ማስረጃነት የሚውሉ የህክምና ምርመራዎች ለማድረግ መገደድ አይኖርባቸውም። ባለመገደዳቸውም ለዚሁ ዓላማ በህጉ የተደነገገው የህግ ግምትም በሕፃናት ላይ ተፈጻሚ ሊሆን አይገባውም። ስለዚህም ፍርድ ቤቶች በማስረጃ አሰማምም ሆነ በውሳኔ ያሰጣት ሂደት በህገ መንግስቱ አንቀጽ 36 ንዑስ አንቀጽ ሁለት የተደነገገውን የሕፃናት ህገ መንግሥታዊ መብት መሰረት በማድረግ በህፃኑ ላይ ከሚደረገው ምርመራ ይልቅ ጉዳዩን በማናቸው ማስረጃዎች በማጣራት በጉዳዩ ላይ ቀድሞ ተሰጥቶ የነበረው ውሳኔ በመሰረት በማድረግ ውሳኔ መስጠት ነበረባቸው። በተለይም የህገ መንግስቱን መሰረት አድርጎ የተቀረጠውን አባትነትን ለመካድ በጠባቡ ያስቀመጠውን የቤተሰቡን ህጉ ድንጋጌ መከተል ነበረባቸው። በመሆኑም እንግዲህ ፍርድ ቤቶች በቤተሰብ ህጉ እና ህገ መንግስታዊ ድንጋጌውን በሚቃረን መልኩ የህፃን አባት መጀመሪያ ተሰጥቶ የነበረውን ውሳኔ ሙሉ በሙሉ ውድቅ በማድረግ ሚስት እንግዲህ በህፃኑ ላይ መደረግ አለበት ባሉት የዘረመል ምርመራ አለመደረጉ ብቻ እንደ በቂና መጨረሻ ማስረጃ በመውሰድ የሰጡት ውሳኔ ተቀባይነት የለው። ህፃናት በፍርድ ቤት ለማስረጃነት የሚውል የዘረመል ወይም ዲኤንኤ ምርመራ ለማድረግ አይገደዱም። ምርመራውን ለማድረግ ፈቃደኛ አለመሆኑም ሚስት ብቻዋን እንደ በቂ ማስረጃ ተቆጥሮ ህፃኑ ዲኤንኤ ለማስመርመር ፈቃደኛ ያልሆነችው የልጁ የባሏ ባይሆን ነው የሚል የህግ ግምት በመያዝ ባልየው የልጁ አባት አይደለም ብሎ መወሰን ህገ መንግሥታዊ አይደለም በሚል ውሳኔ ሰጥቷል። እንደዚሁም በጋብቻ ውስጥ የተወለደ ልጅ ልጅ አይደለም በማለት አባትነትን ለመካድ የሚቀርብ ግስ በጠባቡ ሊታይ የሚገባና የክስ ማቅረቢያ ጊዜውም ባልየው የልጁን መወለድ ካወቀበት ወይም ማወቅ ከሚገባው ቀን ጀምሮ ባሉት 180 ቀናት ውስጥ በመሆኑ የህፃናትን ህገ መንግሥታዊ መብትና ጥቅም ለማስጠበቅ ሲባል እንግዲህ ይህ ሰው ደግሞ በዚህ ጊዜ ውስጥ የመካድ ክስ ስላላቀረበ የልጁ አባት ነው፣ ይህንን ጥያቄ ማቅረብ አይችልም በሚል ውሳኔ ተሰጥቷል ማለት ነው። ስለዚህ ሚስት አላስመረምርም በማለቷ ብቻ የህግ ግምት የምትወስዶ ልጁ የሱ ባይሆን ነው ፈርታ ነው ሳትተማምን ስለቀረች ነው ተብሎ ውሳኔ አይሰጥም ማለት ነው። ስለዚህ በልጅነት ላይ እኔ ልጄ አይደለም ብሎ ቅሬታ የሚያድርበት የትኛውም አባትም ሆነ ባል የልጁ መወለድን ካወቀበት ጊዜ ጀምሮ በአንድ መቶ ሰማንያ ቀናት ውስጥ የመካድ ክስ አቅርቦ ነው እንጂ አባትነቱን ከኃላፊነቱን ከላው ላይ ማውረድ የሚችለው። የዲኤንኤ ምርመራ አለመደረጉ ብቻው ወይ ለማድረግ ፈቃደኛ አለመሆኗ አባትነቱን እንደማያስቀረው የፌዴሬሽን ምክር ቤት ውሳኔ ሰጥቷል። ይህንን መረጃ ለእናንተ ላካፍላችሁ ብዬ ነው። መልካም ጊዜ እንዲሆንላችሁ መኛለው። ባባ